ሃይማኖታቸውን የያዙ ነገር ግን አንዷ የእሳቸውን ከፍታ ነው የምትውለው። ጭንቀት ነገር ይዛትና እኔ ጋር ትመጣለች። ኦኬ ጭንቀት ነገር ትመጣለች። እኔም አቃት ትምህርት ቤት ልጆቿን ስታደርስ ነው በጣም ነው የምትጨነቀው አሉ። ብዙ ናቸው። ከዛ ሮማን አለች ወይ በእልሜ መጥቶ ፍሪጅ ውስጥ ያለውን እቃ ፍሪዘር ውስጥ ያለውን እቃ ጣይ ብሎኝ ጣልኩት። የልጆቿ ሶስት ልጆች ነው ያሏት። ምግቡን አውጥቼ ማነው ጣያለሽ? በሌሊት መቶ አራንች እንዲህ የሚባል ነገር የለም። ቁርባን ትወስዳለች። ጾመኛ ናት። የምጾመው እግዚአብሔር ነው በሌ እንደ ምድር ጾማ ጨርሳ በርበሬና የሚጠባበልታ በቃ ምግብ እያለ እንኳን አትበላ በባቄላ በለ እንደምድር በባቄላ የምጾም የእሷ ክርስትና የሚገርም ክርስትና ነው። እግዚአብሔር ኢትዮጵያ ውስጥ ራሱ ገዳም ውስጥ ካልሆነ በላይፍ ስኖር እንደዚህ ሃይማኖቱን የሚያጠምቅ ሰው አይቻላቅ። በጣም ሃይማኖተኛ ናት። ከምነግራችሁ እኔ የምቀናው በሃይማኖተኛ ነው። እና በጣም ነው ጎበዝ ናት፣ ግን ላይፏ ትርምስ ምስ ያለ ያልተረጋጋ ጭንቀት አራት አመት አምስት ዓመት የሚያህል ከሆነች በኋላ ነው በጣም ጥብቅ ኦርቶዶክስ የሆነችው። በፊት አልነበረች። ጥብቅ ኦርቶዶክስ ከሆነች በኋላ አባ ግርማ ጋር ማን እንዳገናኛት አላውቅም። አባ ግርማን ተከትላ የሆነ ሱዲኒ የሆነ ቦታ ሄዳ እዛ ሄዳ መጣች፣ ምናምን ከዛ በኋላ ቆረበች፣ ምናምን ካሁን ካሁን። በቃ እንዴት ነው የሚቀናበት! በቃ ልብስ፣ ረጅም ልብስ ነው የምትለብሰው። ፀጉሯን አታሳይም እንደ ሙስሊሞች ተጠምጥማ ነው ሻሽ የምታደርገው። የእኛም ሃይማኖት ይላል እኮ ሙስሊሞች የሚተገብሩትን ሴት ልጅ ጸጉሯን ትሸፋፈን ይላል እግዚአብሔር በአዘዛት በሱ መልኩ በለ እንደምድር አስቡት፣ እንዴት እንደሚያስቀና ሁሉ ነገር ይች ምድር እጭ ብላ ጸጉሯን አስራ ምናምን ነው። ግን መረጋጋት የሚባል ኬት ይምጣ። እኔ ጋር ትመጣለች የምታወራልኝ ቀዥ ብርብር ያለ ወሬ ነው። አትረጋጋም። ይች ልጅ ምን እየሆነች ነው? ሃይማኖተኛ ናት እንደዚህ። ለምጽሙ ለምንድን ነው ፈተና የሚበዛባት? እና የምታወራልኝ ወሬ የማይጨበጥ ነው። ከዛ ምን አልኳት? ለምን ጸበል አትሄጂም? ኢትዮጵያ ሄደሽ ጸበል ደርሰሽ ለምን አትመጭም አልኳት። አይ ጸበልማ። ለካ ኤርትራዊ ናት። እኔ ትግሬ ትመስለኝ ነበር። ኤርትራዊ ነኝ እኔ። እዛማ ቀውስ የለም። እኔ እናቴ ጋ ልክሻለሁ፣ ቤተሰቦቼ ጋ። እኛ ቤት ሂጂ፣ እኛ ቤት እኔ ነኝ ቤቱን የሰራሁት አንድ መኝታ ቤት እንግዳ ሲመጣ ብቻ የሚያርፍበት እኔ ከሄድኩኝ እህቶቼ ከሄዱ የሚያርፉበት መኝታ ቤት አለ ሰው አታስቸግሪም ሂጂ ሌ ለእናቴ ልደውልላት ልጆቼ ሳለች እኔ ጠብቅልሻል ነው ከልጆቼ ጋ አንቺ ብቻ ተፈውሰሽ ነይ እኔ ልጠብቅልሻ አልኳት በጣም ተደሰተች ህም መሳፈሪያ ከሌለሽ እኛ አለን ግሩፕ ልጆች ድሮፕ የምናደረግ እኔ ገንዘብ እኔ ሰበስብና ትኬት ትቆርጥልሻለሁ አልኳት። አይ ገንዘብስ አለኝ አለች። ኦኬ ትኬት ትቆረጠች ሄደን ከንትን እዛ ኢትዮጵያ ስዴት የረጃጅ የሚያማምሩ ቀሚሶች እኔና አንድ ሄለን ጓደኛ ሄደን ገዛንላት የሚያስፈልጋትን እዛ ስትሄድ የሚያስፈልጋትን ነገር ገዝተን በሻንጣ ለቤት ለናት ደወልኩላት። እማዬ አንድ ጓደኛዬ አሟታል ጸበል ቤር ትፈልጋለች፣ ትጨናነቃለች እና እኛ ሰፈር አለ በጣም በጣም የሚገርም ጸበል። እንደውም ጸበሉ የፈለቀው ሙስሊም ቤት ነው። ሙስሊሙ ጸበሉንም ሰጥቶ አሳይቶት ክርስትናውንም ተቀብሎ እንትን ኮልፍ ያላችሁ ታቁታላችሁ። ያ ቦታ በጣም ታምረኛ ቦታ ነው። ሌላ ቦታም አትሄጂም፣ ቤተሰቦቼንም አታስቸግሪም። ከፈለግሽ ቤተሰቦቼ ጋር አርፈሽ ጸበል እዛው ሰፈር አለ። ይህኔ ችግር ካለ ደግሞ እነማዬ ሌላ ቦታ መሄድ አለብሽ ከተባለ ገንዘብ እኛ እንችልሻለን አንቺ ብቻ ሂጅ የተባሉ ልጆቿ የሚያስቸግሩ አይደሉም ጨዋ ልጆች ናቸው። ከልጆቼ ጋር ጓደኛ ስለሆኑ ለእኔ አያስቸግሩኝም። ስለዚህ ችግር የለም አልኳት። በጣም ተደሰተች። ትኬቷን ቆርጬ ቤተሰቦች እንዲቀበሏት አድርጌ ላኳት። ጸበል ስትጠመቅ እግዚአብሔር እነምላችሁ ጸበል ላይ ቤተሰቦችን ጠየቁ። ተደርጎብሻል የሆነ ነገር ነው የሚሏት አንችም አንቺም ፋሚሊሽም ባሏም፣ ደነኛ ነበረ ስታዩት፣ ግርማ ሞገሱ ራሱ በቃ የሚያምር ይሄ ደስ የሚል ወንድ ሆኖ በጣም የሚያምር ረጅም ነው፣ ምናምን ኮንፊደንስ ያለው ስራ በጣም ጎበዝ የሆነ ምን እንዳደረጉት አይታወቅም፣ እያየውት ቦርኮ የሆነ በቃ ብር መንገድ ላይ መለመን ጀመረም እንዳስደረጉባቸው ቅዱስ ሚካኤል፣ እነሱና ሚካኤል ያውቃል፣ እኔ አላውቅም። ደህና የነበሩ ሁለቱም በጣም የሚሰሩ በጣም ደስ የሚል ህይወት የነበራቸው ተጣሉ። መዓላቸውም በቃ ሰላም የሚባል ነገር ጠፋ። ተለያዩ። እዛ ስትሄድ ባልሽም ላይ ተደርጎብሻል፣ አንችም ላይ ምን እንደተደረገ እሱ የላይኛው ቦታ እናት ያለችኝ እንደዛ ነው ተደርጎብሻል አድራጊውም ማ እንደሆነ ቅዱስ ሚካኤል የሆነው አንድ ወር ተጠመቀች እናቴ ጋ ሄዳ ግን እናቴ ሞር ብትቀመጥ ጥሩ ነው። እረ የእሷ ስንት ሽነን ምናምን ብለዋል ብለው በጣም የሚያስፈራ ማለት ነው። በቃ ትቀመጣልኩ እዚህ ለንደን የሚባሉ የተሽለጠለጡ ደግሞ ለንደን የሚባል ልጁ የልጄና የእሱ እኩያ ናቸው። ሳቅ የልጄን ጃምፐር አድርጎ ሄደ ዊችዝ ጃምፐራቸው ላይ እዚህ እንዳይጠፋ ስማቸው ይጥ- ናቲ ይላል ሀውካም የናቲን ናቲን ጃምፐር ለበስክ የናቲ ነው የሚለው ብለው ሲጠይቁት እኔ እኮ ናቲ ማምጋ ነው አሁን የምኖረው። ለምን እናቴ ኢትዮጵያ ሄዳ ብሎ በማቃጠር ልጁ አቅማጽ ልጅ ነው። ሜይ ቢ የዛ ሰዓት የአስር አመት ልጅ ነው የዘጠኝ አመት ልጅ ነው። የት ሄዳ ነው ኢትዮጵያ ሀውካም ተጠራው ስጠየቅ ግዴታ ሐቁ መናገር ስላለብኝ አሟት ያውቃሉ እንደሚያማት ደግሞ ብዙ ጊዜ ትምህርት ቤት ታስቀራቸዋል ልጆቿን ምን ትላቸዋለች እና ያውቃሉ ያለባትን ችግር እንደዚህ እንደዚህ ሰሆነ ሆሊ ወተር ልትጠመቅ ሄዳለ ልትጠመቅ ሄዳለ ኦኬ ሪሌቲቭ ካልሆንሽ ጓደኛ ከሆንሽ የሚፈቀደው የሰው ልጅ መያዝ አንድ ወር ብቻ ነው። ከአንድ ወር በላይ አትችይም አሉኝ ማለት ነው። ምን ችግር አለው ስል ተደራርቦ ማደር አይችሉም። ሴት ልጇ ከኔ ጋ ነው የምተኛው። የእኔ ሴት ልጅ ዩኒቨርሲቲ ገብታ ነበር በዛ ሰዓት። ሴት ልጇ እኔ ጋ ነው የምተኛው፣ ወንዶቹ ተደራራቢ አልጋ ላይ ነው የሚተኙት። ስለዚህ ትንሹ ወንድና የእኔ ትንሹ አብረው የሚተኙ ምን ችግር አለ ምናምን አልኳቸው። አይቻልም ስፔሳቸው እንደዚህ መሆን የለበትም ምናምን አሉኝ። የእሷ ትልቋ ልጅ አስራ ስምንት ዓመት ያለፈው ስለሆነ ቤት ውስጥ ብቻውን መኖር ይችላል። እሷ ቤት ውስጥ ነው ያለው። ሁለቱ ብቻ ነበሩ እኔ ጋር ያሉት። ግን ይህ እንግሊዝ መንግስት ከአንድ ወር በላይ አችም አሉ። ሪሌቲቭ ደግሞ የላትም ለማልስጣት። ከዛ በኋላ በጣም እንትን አልኩና ጠየኳት። ስሟን መናገር አልፈልግም፣ ያው እንዳታቋት በማሰብ በማለት ነው። ለንደን ያሉት። ከዛ እኔ ምን አልኳቸው፣ በቃ እንደውዬ ነገርኳት። እንዲህ እንዲህ ብለዋል። እኔ ሁለት ወርም ሶስት ወርም ብትቆይ እኔ ያንቺ ልጆች አይከብዱኝም። ለእነሱ ብዬ ኩካድ አረግም። ልጆችን ሳመጣ ነው ማመጣቸው። ስለዚህ ነገር ግን እንደዚህ እንግሊዝ መንግስት እንቢ ብለዋል አልኳት። ከዛ ጸበሉን ደና ሆናለች፣ ግን ጨርሶ አልተሻላትም። እናቴ አትሊስት ሁለት ሶስት ወር መጠመቅ አለባት አለች። የእንግሊዝ መንግስት የተረገመ እምቢ አለ ማለት ነው። በቃ ተመልሳ መምጣት አለባት። መጣች። አካንሲ ፊቷ ላይ ብራይት ይታያል። ደግሞ የሚገርማችሁ ስለምትቆር ፊቷ ራሱ ሻይን ያረጋል፣ ሳትቀባ የሆነ ጥሩ ነገር አላት። በሴም ታይም ምን እንደሆነ የሚያጨናንቃትን ያላቅም። ጸበል ግን ስትጠመቅ መድኃኒት ተደርጎባታል የተባለ። ከዛ በቃ ተቀመጠች። ከዛ ሰዓት የሆነ ጊዜ እኔ ምኑ እንደሆነ አላውቅም። አንዳንዴ ስታይኝ አኩርፋ ዘግታኝ ትሄዳለች። እ ይች ጤነኛ ናት ለምን ረምዘጋኝ? ከዛ ግን ቂም አልይዝባትም። ለምን ከራሷ ጋር አይደለች። ከዛ ባሏ ደግሞ የባሰ መጠጥ ጠጥቶ የዚህ ሀገር ፖሊስ ቢደበድብስ አንስተው እስር ቤት ጨመሩት። ልጁም በጣም ነው የሚያሳዝነው፣ ጭንቅ ነው። ቤተሰቦቹ ደግሞ እግዚአብሔር ይቅር በለኝ ጥሩ ሰው ናት። እሷም ሄደ ያለበት ጠይቀዋለች፣ አንዳንድ ነገር ታደረግለታለች ምናምን። ግን አሁን ትናንት ሳየው የዲፕረስ መድኃኒት ያውቁቷል መሰለኝ ፊቱ ተነፋፍቶ እንደዚህ ጎንበስ ብሎ ዝም እያለን የሚሄደው እና የሆነ ነገር አድርገውባቸዋል። ለዛ ነው ይች ልጅ የተደረገባትን ምታውቅ ራሷ ናት። መፍረድ ጥሩ አይደለም። አሁን ልጅቷ ራሱን ያደረገብኝ አለችቺ እንግዲህ ዱባይ ያለችው እና ሰው ላይ መፍረድ በጣም ከባድ ነው። እኔ በጓደኝ ስላየውት ነው። እስኪ ምንድን ነው በእንግሊዝ ሀገር ምድር ከፍሪዘር ውስጥ አውጥተሽ ጣይ የሚለኝ ማን? ምንድን ነው የሚያዛቸው? የሆነ መንፈስ አለ የሚያደርጉባቸው ምን እንደሆነ። ከዚህ ጠብቃችሁ እኔ ከዚህ ጠብቀኝ፣ በጣም ከሚያስፈራ ነገር እንደዚህ አይነት ነገር ነው። እኔ እኔ ላይ አይሰራም ብዬ ነው የማምነው ቢኮዝ እኔ የምታመነው አምላክ እሱ ጠባቂ፣ እሱ ነው የሚጠብቀኝ አያንቀላፋም ብዬ ነው የማምነው። አዶ ኖ ምን እንዳደረጉ ምን እንደተደረገች ባላቅም መፍረድ በጣም ከባድ ነው። እኔ በጓደኛ ላይ ደርሶ ባላይ ኖሮ በዝች ልጅ ፈርድ ነበር። በአይኔ ስላየው ነው፣ ስትጮ ጸበል ገብታ ስትጮ ስላየው እቺ ልጅ የተደረገባትን እምታቅ እሷ ራሷ ናት ከላይፏ ከኑሮዋ ከምኗ አፈናቅለው ምን እንዳደረጓት ምን እንደደረሰባት የልጅ እናት ናት እኔ መፍረድ ጥሩ አደለም ሀቢባን ብትሆን ይቅርታ ካልጠየቁ እሱ ንጹ ነው እሱ ሄዶ ዘብር ገብርኤል እንትን ስለማለ እኮ በአንድ ጊዜ ሚራክል ዘብር ገብርኤል እንደማለ ድርቅ አድርጎ አያቆመውም እኮ ስንቶቻችንን እግዚአብሔር አያንም ብለን በሀሰት የምንምል ስንቶቻችሁ ናችሁ መጽሐፍ ቅዱስ ይዛችሁ እግዚአብሔር አሁን አንቋ አይገለኝም ብላችሁ በውሸት ይማላችሁ አላችሁ እኮ። እግዚአብሔር መጥቶ ስትሬት አዌ አይፈርድብኝም ብላችሁ፣ እየቆየ ግን ይፈርዳል። በውሸት መጽሐፍ ቅዱስ ይዘህ ብትምል፣ በውሸት በአሰት ብትምል ለጊዜው ልትወጣ ትችላለህ። ኢንዶፍ ደደይ ግን እግዚአብሔር ምላሻለ። ይህ አባ ግርማ ጋር እየሄዳችሁ የምትቀዣበሩ ኢትዮጵያን እውነቴ ነምላችሁ። እውነቴን ነው የምላችሁ፣ ፍርዱን ታገኛላችሁ። ይሄ እኔ አባግርማ ምን እንደሚያረጓቸው ነው ያላቅም። እኔ አባግርማ ጋር ሂጅ ብባል በፍጹም አልሄድም። ነገር ቢሆን እዛ ቦታ ነው አልሄድም። የሱዳን ጠንቋይ ነው የሚጎትቱት ይባላል። ሰምቲንግ ሮንግ አለ። ለምን እሳቸው ቤት የሚሄዱት? እንዳለ ጭንቀታም ናቸው። መቀዠባበር ነው የሚታይባቸው፣ መረጋጋት አይታይባቸው። ምን እያረጓቸው እንደሆነ አልሆን ነው። እኔ እውነቴን ነው የምላችሁ። ሄዳችሁ ድናችሁ አይድኗችሁ ከሆነ እኔ አይዶንት ሀቭ ኤኒ ፕሮብሌም ግን ሞስቶፉ አባ ግርማ ጋር ደርሶ የመጣ አባ ግርማ ያጠመቋቸው ሴቶች እየተቀዠባበሩ ቅዱስ ቁርባን ይወስዳሉ። ቅዱስ ቁርባንን እኮ በስርዓቱ አምነ ከወሰድክ በእግዚአብሔር በክርስትና ከኖርክ ፊት እራሱ ውስጥ የሚቆርበቱ ናቸው። ፊታቸው ምንም ሳይቀቡ ፊታቸው ያንጸባርቃል። ክርስትናቸው ከፊታቸው ይታያል። እኔ በህይወቴ ከምቀናው ነገር አንዱ በክርስትና የሚኖሩ ፋሚሊዎች ቤተሰቦች፣ ምናምን ሳይ ለኦሊቲንግ የሚያስቀናኝ እሱ ነው። መልካቸው ራሱ የፊታቸው ብርሃን በእግዚአብሔር እንደሚኖሩ ፊታቸው ያስታውቃል። ቆርቦ ደግሞ የሚንቀዠቀዥ አለ። ክርስትና እየኖሩ ክርስቲያን የሚመስሉ ከፊታቸው ሲንቀዥቅዥ ያስታውቃሉ። ክርስትናውን ሳይኖሩት አስመስለው ወይ ለሰው ብለው የሚኖሩ እንዲሁ እኔ አይቼ እለያቸዋለሁ። በትክክለኛ በእግዚአብሔር መንገድ በክርስትና ህይወት የሚኖሩ ፊታቸው ራሱ ክርስትናቸው ራሱ ከፊታቸው ገልጽታቸው ይታያል። እስቲ ዘማሪዎች፣ አባቶች በትክክለኛ አባት የሆኑትን እያቸው፤ ፊታቸው ገልጽታቸው፣ ክብራቸው ያስታውቃል ትክክለኛ ሳይሆኑ የሚቀድሱም ሆነ የሚያስቀድሱ የሚናገሩም ሆነ የሚጸሉ ቄሶች እዩዋቸው። ከፊታቸው ሌባ ቄስ እንደሆነ ያስታውቃል። ከፊታቸው ያስታውቃሉ። እኔ አውቃቸዋለሁ። እኔ አውቃቸዋለሁ። የሚንቀዘቀዝ ሌባ ቄስና ጤነኛ ቄስ ለይቻቸው አውቃቸዋለሁ። ቅዥቅዥ ያሉት ይሄ ክብክብክቦ ብለው አለስሙ የሚኖሩ ቄስ ተብለው ሲዘርፉ የሚኖር ቄስ ሳይውርማቀው አቃቸዋለሁ። ያስታውቃሉ እኮ ፊታቸው የእግዚአብሔር ገልጽ ታራሱ የላቸውም ሃይማኖት የሚያሰድቡ ቄስ ተብለው እንትን መሸታቤ ቁጭ ብሎ የሚጠጣ ቄስ፣ እኔ አናቱን ነበር በዛ በእንትን ምደፋው ማለት ነው። መሸታ ቤት ገብተ የምጠጣቂስ ድፍት በሉ፣ ድፍት ያርጋችሁ መዳን ያለ አሰዳቢ ልክስክሶች። ክብርን አውልቅ መጠጣትና መጋተር ከፈለግ የሚከለክል የለም ግን ክብርን አውልቅ። የቤተ ክርስቲያን እንትን አርጋችሁ የቤተ ክርስቲያን ነገር አድርጋችሁ መሸታ ቤት ለመጠጥ የምትገቡ የአባት አምላክ መጠጡ በመጠጥ ትንታ፣ ድፍት በሉ ልክስክስ ወራዶች ማለት ነው። እኔ እኮ ወንድሜ የከልክሎ ነው እንጂ ቅሌትን ላከናንበ ነበረ። ግን ኢትዮጵያ አይሰሙ ቄስ በጣም ነው የሚፈሩት። እኔ ቄስ አልፈራም፣ የምፈራው መድኃኒዓለም አምላኬን ነው። ታቦት ወጥቶ ገሃድ ነው። እንኳን እነሱ ቄሶቹ ቀርተው እኛ ታቦት እስከሚገባ ድረስ መብላት አልተፈቀደ። በሃይማኖቱ መሰረት ታቦት ሳይገባ የቤተ ክርስቲያን ጽናጽል ይዞ በእጁ ጠምጥመው ቁጭ ብለው ድራፍት የሚጠጡ ሶስት ቄሶች አየሁ። ካልሰደብኳቸው ካልሞለጥኳቸው ሄጄ ላስደንግጣቸው ወንድሜ ከለከለኝ። ምን አባ ነው የምትሰራው ብዬ ልጠቃቸው። ታቦስ ሳይገባ ካሉ ኢማጅን እነዚህ አውቀው ሃይማኖታችን እንዲያሰድቡ ቄስ ሳይሆኑ ይቅር። እኔ የጠረጠርኳቸው ለምንድን ነው? እጃቸው ላይ ጽናጽል ይዘዋል። ሀውካ ጽናጽሉስ ቤተክርስቲያኑ ሳያስቀምጥ በእጁ ይዞ ድራፍት የሚጠጣው ፊት ለፊት አውቀው የእኛን ሃይማኖት ለማሰደብ ፐርፐዝሊ ነው እንጂ እውነተኛ ቄስ እዛ ጋ አይቀመጥ እኔ ሄጄ ካላዋረርኩ ስን ወንድም የከለከለኝ የሰው አይነት ገብ ያለሽ፣ ለምን የሰው አይን አይደለም፣ ለሃይማኖቴ ስል ለምን ምን ውስጥ አልገባም፣ ላናግራቸው። ታቦት እኮ ገና አልገባም። ቁጭ ብለው ፊት ለፊት አውቀው ሰው የሚተላለፈን ከቁጭ ብለው ድራፍት እያስቀዱ ይጠጣሉ። ደግሞ አንድ መደላቸው እየተመላለሱ እየተመላለሱ ይሰጣቸዋል፣ ይጠጣሉ። ፊታችን እናያቸዋለን፣ ያውናል። እኔም አንድ ሰውነቴ ተንቀጠቀጠ፣ ላጣፋቸው ነበር የፈለግኩት። ወንድም ከለከለኝ እግዚአብሔርን ለምን ኃጢአት አልገባም። እግዚአብሔርን በጥፊ ነበር እንጂ ባልጠናግራቸው ደስ የሚለኝ። በተለይ ከተማ ቄሶች ሃይማኖታችንን የምታሰድቡ ድራፍት ቤት ጠምጥማችሁ የምትገቡ የአባቴ አምላክ ድፍት ያርጋችሁ፣ ይነቃችሁ። ተወግዟል እኮ በስነደሱ ተወግዟል እኮ ግን አውቀው። እርግጥ ትክክለኛ ክርስቲያን ለዛውም እናንተ ሃይማኖቱን ጠንቅቃችሁ የምታውቁት ታቦት ሳይገባ ቁጭ ብለ ድራፍት የምጠጣ ቄስ ነው ብዬ እኔ በአንተ መስቀል አደለም መሳለም ማጅራትን ብዬ ነበር። ምደፋ፣ ይድፋችሁ። መዳን ያለን በእኛ ሃይማኖት ደግሞ አለ። እሱ የሸሞውን እሱ ይውቀሰው። አትናገር? እኔ ወቅሰዋለው። ለምን ሴጣን ኃጢአት አልገባም ወቅሳለሁ። እንደሱ ይባል የለም። እንደሱ እያላችሁ እያስፈራራችሁ ነው። እንዳለ ባልገው እዚህ አናታችን ላይ ቁጭ አሉት። እኔ እናገራለሁ። የፈለገ ልቀሰፍ ተፈለገ መናገሬ አይቀርም። አይቼ በሃይማኖት ቀልድ አላውቅም። በጣም የሚያሳዝን ነው። እኔ የሰው አይን ምናምን የሚባል ነገር የማውቀው ነገር የለም። የሰው አይን ምን አባቱ፣ የሰው አፍ ምን አባቱ። እኔን የሚጠብቅ የእኔ ጌታ አንቀላፋም። እኔ የምፈራ እግዚአብሔርን ብቻ ነው። የሰው አፍን ምንም አያደርገኝም። የሰው አይን ምንም አያደርግልኝም። እኔ የምፈራው መድኃኒዓለም የፈጠረኝን አምላክ ብቻ ነው ከዛ ሃይማኖቱን ጠብቆ ለሚኖሩ አባቶች ክብር አለኝ። እግራቸውን ጠቢ ብባል አጥማለሁ። እግራቸውን አጎንብሰሽ ጠቢ ብባል አክብሬ አጎንብሼ ሰላም እላቸዋለሁ። ሃይማኖቴን አክብረው ተከብረው ለሚኖሩ ቄሶች፣ ቀሳውስት በሉ ጳጳስ በሉ ምን በሉ መሬት ተጎንብሼ እግራቸውን አጥንቤ ስማቸዋለሁ። በስነ ስርዓት በክርስትናው በቤቱ በባይብሉ ለሚተዳደሩ ከዛ በተረፈ ቄስ ነኝ ብሎ ሃይማኖቴን ሲያሰድብ ለሚውል ለምን ሙልጭ ንጩን አውጣለሁ? አይን አይደለም እግር፣ አይን አፍ መጥፎ ነው። እኔ እንዲህ የሚባል ታሪክ የድሮ ወሬ ነው፣ እሱ አልሰማም።